ባካቸው እህቶቼ ይህንን ነገር ከማድረግ ተቆጠቡ ማለት ነው። ብዙ ጊዜ እንደዚህ አይነት ቪዲዮዎችን ሳመጣ ብዙዎቻችሁ ልትማሩበት ነው ማለት ነው። አባይቤ ባካቸው ይህንን ቪዲዮ ላይክ፣ ሼር አድርጉ ለብዙ እህቶቼ እንዲደርስ ፈልጋለሁ። በአሁኑ ሰዓት ላይ ደግሞ የእኛም ልጆች ጀምረዋል ማ ነው ጅዳር ያጥ እያሉ ሶሻል ሚዲያ ላይ አምጥተው እንትን ቁጥራቸውን እየለቀቁ ሌሎች እህቶቻችንን ፊታቸውን እየሰሩ አንገታቸውን የተለያዩ ነገር እየሰሩ እያስተዋወቁ ነው የሚገኙት። ማን ነው እናንተ ደግሞ በየዋህነት እውነት መስሏችሁ ሄዳችሁ ይህንን ነገር ስታረጉ ራሳችሁ ላይ ነው በሽታ ይዛችሁ የምትመጡት ማለት ነው። እና አሁን አረቦች ራሱ ብዙዎቻቸው አደጋ ላይ ወጥቋል ማለት ነው። ለማመር ተብሎ የተደረገ ነገር በጣም ህይወትን አደጋ ላይ ይጥላል ማለት ነው። እና ሰላምታውን ረሳሁት ይቅርታ። አሰላሙ አለይኩም ወረህመቱላሂ በረካቱ ውድ ቤተሰቦቼ እንዲናችሁ ሰላም ናችሁን ይገውሉ ሰላም ነው። አላህ ሱብሐነሁ ወተዓላ በእያላችሁ በሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩኝ ክርስቲያን ወገኖቼም ሰላም ብያለው። ሀባይቢ እና መግቢያ ላይ እንዳያችሁት ብዙ እህቶች ሳታውቁ ይህንን ነገር ስታረጉ ምንም አላደረገኝም ምንም አልሆንም ብላችሁ የምታደርጉት ነገር በኋላ ላይ እናንተን ህይወታችሁን አደጋ ላይ ይጥላል ማለት ነው። ዛሬ ባያጋጥማችሁ ነገ ላይ ያጋጥማችሁ ይችላል፣ ከነገ ወዲያ ሊያጋጥማችሁ ይችላል ማለት ነው። ስለዚህ ጥንቃቄ አድርጉ ማለት ነው እና እኔ በዚህ ሰሞን እያየዋለሁት ቲክቶክ ላይ ሲያስተዋውቁ ፊታችሁን እናሰራለን፣ ፊታችሁ ላይ ብጉር ያለባችሁ ፊታችሁን ለማጽዳት የምትፈልጉ ፊታችሁን እንዲህ ለማድረግ የምትፈልጉ እያሉ ብዙ ነገር ሲያሳዩ አይቻለው፣ ማለት ነው እና እህቶቼ ጥንቃቄ አድርጉ እና መግቢያ ላይ ደግሞ ጥፍራችሁ ላይ ጥፍር የምታስተክሉ ጥፍር ገዝታችሁ የምታመጡት ሳይሆን የምታስተክሉት ማለት ነው ሄዳችሁ የምታሰሩት ጥፍር እናንተን ህይወታችሁን አደጋ ላይ ይጥላችኋል ማለት ነው። እና መግቢያ ላይ ያያችኋት ጥፍሯ ላይ ጥቁር የነበረባት ልጅ ካንሰር በሽተኛ ነው የሆነችው ማለት ነው። ይሄ ደግሞ የሚሆነው በምንድን ነው? ጥፍር በማሰራት ሄዳ ጥፍሯን ስታስተክል ያ ነገር እንትን የሆነ በቃ ምንድን ነው አሲድ ነገር ስላለው ከመሬት ተነስቶ አይደለም የሚሰራው፣ የተሰራ የራሱ የሆነ ኬሚካል አለው። ያ ኬሚካል ደግሞ እናንተ ጥፍራችሁ ላይ አደጋ ያመጣባችኋል ማለት ነው። ስለዚህ እህቶቼ ጥንቃቄ አድርጉ። እናንተ ለማማር ብላችሁ የምታደርጉት ነገር ህይወታችሁ ላይ አደጋ የሚጥላችሁ ነገር ከሆነ ፈጣሪ የሰጠን ውበት ይበቃን። አላባይቢ ጥፍራላ ሰጥቶናል፣ አልሐምዱሊላህ። ከፈለጋችሁ እሱን አሳድጉ። ማሳደግም ሀራም ነው። ጥሩ ነው ብዬ አላስብም ግን በእስልምና አይፈቀድም የሚፈቀድ አይመስለኝ እርግጠኛ ነኝና እና እሱን ያን ሌላ ነገር አምጥታችሁ አርቴፊሻል ነገር ላያችሁ ላይ ከምትሰኩ የራሳችሁን ጥፍር አሳድጉ። ማሳደግም ከፈለጋችሁ ነው፣ ይህንን ነገር እየተናገርክ ያለሁት እና ማሳደግም ጥሩ አይደለም፣ ንጽህናም አይደለም። ለምን ይህንን ነገር፣ ጥፍራችሁን ስታሳድጉ እንዴት አድርጋችሁ እንትናችሁን ታጥባላችሁ? አስቡት፣ እንግዲህ እንዴት ነው? ቆሻሻ እኮ ይጠራቀምበታል። ቆሻሻ ስጠራቀምበት ጀረትም ያመጣል። ምግብ ስትበሉ ከምግባችሁ ጋር እናንተን በሽተኛም ሊያደርጋችሁ ይችላል ማለት ነው። ትንሽ ሲያድግብኝ ይጨንቀኛል እና ይህንን ምንትን ምን ያክል ይሄ ጎራዴ ያክል ታደርጉና እንዴት አድርጋችሁ እንትናችሁ እንደምስሙ ስም አልጠራም። ሽንት ቤት ስትገቡ እንዴት እንደምታጥቡ አላውቅም፣ ግን እባካችሁ የምታስተክሉትን ነገር ጠንቅቃችሁት እወቁ ማለት ነው እና ፈጣሪ የሰጣችሁ ውበት ይበቃችኋል። እሱ እኮ አውቁ አሳምሮ ሁሉ ነገር ሰጥቶ ፈጥሮናል። ግን እኛ ከሰጠን ነገር ላይ አልበቃንም ብላችሁ የምትጨምሩ ሰዎች ምን አይነት ጉድ ናችሁ? እስፍንጃ የምትጨምሩ እንዲሁም ደግሞ ጥፍራችሁ ላይ የምትሰኩ ጸጉራችሁ ላይ የምትሰኩ ቂጣችሁ ልብስ የሆነ የቂጥ እንትን ነገር አምጥታችሁ ቂጣችሁ ላይ የምታረጉ ወላሂ ላዚም በጣም ሕይወታችሁን አደጋ ላይ ነው የምትጥ ፈጣሪያችሁንም ታስቆጣላችሁ። ለራሳችሁም አደጋ ላይ ትወጥቋላችሁ። ማ ነው ሌላይቱ ደግሞ አንገቷ ላይ ጥቁር ያለባት አንገቷ ላይ እንትን ምሁራታ ቃላችሁ የሻሃ ሚሉታል እና ሞራ ነገር እንትን ነበረባት። ማን ነው የሆነ ሙልት ያለ ነገር ነበረ፣ ያንን ነገር አጠፋለሁ ብላ፣ ያንን እንደነገርኳችሁ ያንን ነገር እንድት የሆነ በቃ ስልክ ያለ አንገት እንዲኖራት አትፈልጋ። ምን አደረገች? ሄዳ እንትን ሆስፒታል አይደለም ይሄ እንትን አመልያ የሚደረጉበት ይሄ አመልያ ተጅሚል የሚደረጉበት ቦታ ሄዳ፣ ያን ቦታ ያንን የነበረውን ሞራ ወይም ደግሞ እንትን እሱን አቀልጣለሁ ብላ ሄዳ አሁን ላይ የአንገት ካንሰር በሽተኛ ሆናለች፣ ማለት ነው። እና የእኛ ልጆች ደግሞ እዚህ ሶሻል ሚዲያ ላይ መቶ የሚያስተዋውቁት እኮ ደግሞ በሽተኛ የሆነ ሰውን ሰርቶበት እናንተን ሲሰሩበት በሽተኛ ያደርጋል ማለት ነው። ይሄ ከአረባ በማምራት የሚሰራ ነገር ህይወትን አደጋ ላይ ይጥላል። ሀባይቢ እና ፊታችንን እናጸዳለን። ፊት ለማጽዳት እንትን የሆነ ብጉር ለማጥፋት ምናምን እያሉ። የሆነ እንትን በሆነ በእንትን በቃ ነገር ፊታችሁን ለማጽዳት የሚሞክሩበት ነገር አለ ማለት ነው እና የኛ አሁን ለምሳሌ እኔ እነሱ ላይ ርዝቃቸው ላይ እየመጣው አይደለም በነገራችን ላይ እና የፈለገ ሰው ሄዶ ይሰራ። ግን ማስጠንቀቅ ያለብኝን ሰው ማስጠንቀቅ አለብኝ። ለራሴ ሶሻል ሚዲያ ላይ እስካለኝ ድረስ ራሴ የማላደርገውን ነገር ሌሎች ሴቶች እንዲያደርጉ አልፈልግም። ህይወታቸውን አደጋ ላይ የሚጥለው ነገር ከሆነ እነሱም ማስጠንቀቅ አለብኝ ብዬ ነው ማስበው ያኔ እንደ ሀላፊትና ነው የሚሰማኝ ገባችሁ። እና ፊታችሁን የምታሰሩ ሄዳችሁ ፊታችሁን ለማጽዳት ብላችሁ ምናምን የምታደርጉ እህቶች፣ እነሱ እኮ ሌላ ሰውን በሰሩበት ላይ እናንተን የሚሰራችኋል። ያ ሰው በሽተኛ ካለበት እናንተን በሽተኛ ትሆናላችሁ። ማነው በአሁኑ ሰዓት ላይ ደግሞ አረብ ሀገራትም ላይ ኤዲስ ገብተዋል እየተባለ ነው። ወላሂ ነው የምላችሁ። አሁን አንድ መስር ላይ አንዲት ልጅ ተደፍራ የሀያ ዓመት እንኳን አልሞላት፣ የአስራ ስምንት ዓመት ልጅ ተደፍራ ተደብድባ ብዙ ነገር ደርሶባት ተገኘች። ሜዳ ላይ እንደፈለጉ ደፍረዋት ሜዳ ላይ አውጥተው ጥለዋት። ያችን ልጅ ግን ወስተው ሲንትን ሊያሳክሟት ፈልገው ምርመራ ሲደረግላት ያች ልጅ ከብዙ ሰው ብዙ ሰው ደፍሯታል። እንደነገረችው ከሆነ ዶክተሮች ሳይቀሩ እንደደፈሯት እና ሜዳ ለሜዳ ላይ ስለምትኖር ቤተሰቦቿ አውጥተው ስለጣሏት ሜዳ ለሜዳ ስንትን ስትል ያገኛት ሰው ሁሉ ነበረ አብሯት የሚተኘው። ያገኛት ሰው ሁሉ ነው የሚደፍራት። ግን እንደዛም ሆኖ ብዙ ሰው ከሀያ በላይ ሰው እንደደፈራት እና ከነዛ ውስጥ ደግሞ ዶክተሮች፣ ፖሊሶች፣ የተለያዩ ሰዎች፣ ወጣቶች ባለትዳሮች ያ ሁሉ ሰው አብሮት ተኝቷል ማነው። እቺ ልጅ አንዱ በኤዲስ አስይዟታል። ያ ደግሞ አብሯት የተኛ ሰው ሁሉ ኤዲስ በሽተኛ ሆኗል ማለት ነው። አስቡት እንግዲህ እሱ ሳያቅ የራሱን ስሜቱን እንትን ለማድረግ ለማርካት ፈልጉ አብሮት የተኛ ሁሉ ያንን በሽታ ይዞታል ማለት ነው። ያንን በሽታ የያዛት ደግሞ ሄዶ ለቤተሰቦቹ ያስተላልፋል፣ ለሚስቱ ያስተላልፋል። ሚስቱ ደግሞ ወይ እጇን ቁርጦ የሆነ ደም ነገር ምግቡ ላይ እንትን ካለ ምግቡን ያ ነገር የነካውን ነገር ሁሉ እየተጠቀመ ሰው ሁሉ በሽተኛ ይሆናል ማለት ነው። ገብታውቻ? ይሄ ነገር ጥንቃቄ አድርጉ። ከዚህ በፊት ዱባይ ሀገር ላይ ራሱ ከዱባይ ሀገር ወደ ሀገር የገቡ ልጆች ኤዲስ በሽተኛ እንደነበሩ ሲናገሩ ነበረ ማለት ነውና እባካችሁ ተጠንቀቁ ማለት ነው። እና የሆነ በሽታ ያለበት ሰው ሄዶ በዛ መሳሪያ ቢሰራ በኛ ልጆች ኢትዮጵያ የሆነው በሽታ የኖር ያለበት ሊኖር ይችላል። ገብቷችሁ? ሁሉም ጤነኛ ነው ማለት አይደለም። ገባችሁ? በዛ ደግሞ በዛ መሳሪያ ፊት ላይ በሚደረገው መሳሪያ ያው በሽተኛ ሄዶ ተሰርቶበት ከሆነ እናንተ እዛ መሳሪያ ላይ ሄዳችሁ ስትሰሩ ምንድን ነው የሚደረገው? የዛ ሰው በሽታ እናንተ ላይ ነው የሚመጣው ማለት ነው። ትክክለኛ ሆስፒታል ከሆነ ይቀያየራል። ሌላ ሰው የተደረገው ነገር እናንተ ላይ አይደረግም። ግን የኛ ልጆች ይህንን ለመቀየር አቅም ያላቸው አይመስለኝም። ሁሉንም በሰሩበት ነው። እናንተን ሊያጸዱት ይችላሉ። ግን በደንብ ላይ ጸዳ ይችላል ማለት ነው እና ተጠንቀቁላችኋለሁ። ራሳችሁን ለማሳመር ብላችሁ የምታደረጉት ነገር ህይወታችሁን አደጋ ላይ ይጥላችኋል እና ጥንቃቄ ያስፈልጋል። እኛ የመጣነው የሰው ሀገር ላይ በጤነኛ ሆነን ሰርተን አግኝተን ሀገራችን ገብተን በሰራ ነው ስራ ደግሞ ደስተኛ ሆነን ለመኖር ነው አደል እንዴ። ግን እዚህ ሀገር ላይ ሆናችሁ ራሴን አሳምራለሁ ለፊቴ ውበት ሰጣለሁ ወይም ደግሞ ሌላ ነገር አስደርጋለሁ ብላችሁ ሄዳችሁ ስታረጉ እንኳን የሰራችሁት አይደለም ሳይሰራችሁ ሳይበቃችሁ ቀርቶ ልመና ቤትም ልትገቡ ትችላላችሁ። ማለት አሁን ብዙ እህቶች እዚህ ሀገር ላይ አስራ ሶስት ዓመት ስንት ዓመት ቆይተው መጨረሻ ላይ ደግሞ የያዙት ነገር አልበቃ ብሏቸው በሽተኛ ሆነው እጃቸውን ወደ ሚዲያ አውጥተው ባካቸው እርዱን የሚሉ ብዙ አሉ። ስለዚህ እህቶቼ የተጠንቀቁ እናንተን ህይወታችሁ አደጋ ላይ የሚጤን ነገር ስለ ሂናው ራሱ ከትናንቱ ዳር ስለ ጥቁሩን ሂና ቺ ብልቃት ላይ ካል ያለችዋ ነገር ተናግሬያችሁ ብዙ ልጆች እንደምታረው አድርጋችሁ በሽተኛ እንደ እጃችሁ አባብጦ እንደተላላጠ እንዲሁም ደግሞ ቅንድቧ ላይ ራሱ ብዙ አንዷ ጓደኛ ያለች ቅንድቧ ላይ ራሱ አደጋ ደርሶባት በጣም ታማ ነበረ ግን አልሐምድሊላ ብላ ነው የተናገረችው። እና ብዙዎች ትምህርት ወስደው ከዚህ በኋላ መልሼ አላደርግም፣ እኔም ደርሶብኛል፣ እኔም ደርሶብኛል ያሉ ብዙ ልጆች ስላሉ እህቶቼ ጥንቃቄ አድርጉላለሁ። ቪዲዮ ላይክ ሼር አድርጉት። አመሰግናለሁ።